ሰላምላችሁ ወራህምቱላይ ወበረካቱ። የድና የተከበራችሁ ከሲያና የማርያም ተከታዮች እንዴት ናችሁ? ደህና እንኛለ። አልሐምዱሊላህ። ዛሬ በአዲስ ቪዲዮ ገብያለሁ፣ እሱም ሰላጣ አሰራር ነው ማሳያችሁ። ሰላጣ ፈቶች ነው የምንሰራው። ሰራው እዚህ ጋ በቀጫጨኑ ድንች አዘጋጅተናል። እዚህ ጋ ደግሞ ብድንጃል በቀጫጨኑ በቀጣጭም እንደዛው አዘጋጅተናል። አጥበነዋል፣ አጥበናል። እዚህ ጋ ብድንጃሉን ግን ለጥቂት ሰዓት ከልምና ምን አድርጋችሁ ምልህ አድርጋችሁ ትዘፈዝፍታላችሁ። እንዴት ታዘጋጀን በኋላ እዚህ ጋ የምንጠብስበት ዘይት እየሞቀ እንትን እያለ ነው፣ እየሞቀልን ነው። ከዛ ይህ እዚህ ጋ ወነጋለሁ፣ ዘይታችን ጋር አድርገናል። እንዴት ስንጠብስ ነው። እዚህ ጋ ደግሞ ሾርባ ልሰራ ነው። ሾርባ ክድራ ነው የምሰራው፣ ኩሳ፣ ጀዘር ድንች አለኝ፣ ካሮት ድንች በእኛ ሀገር ማለት ነው። እና ደግሞ እዚህ ጋር እንትን አለኝ እና ደግሞ ብሮኮሊ ያለኝ እዚህ ጋር ማለት ነው። እነዚህን አዘጋጅቻለሁ አጣጥቤ። አሁን እዚህ ጋር አንድ በሳል አለ፣ በሳሊን አዘጋጅቻለሁ። አሁን እዚህ ጋር ከሞል ከዚህ በረባው ደራኑ ያለሁኝ እዚህ ጋር ፍልፍል ስወልድ

እኔ ግን እንደዚያ አድርጌ ነው የማደርገው። እንደ ፍሩባችሁ ይሄ በጣም እንትን ይላል። እንደዚ በጭልፋ በእንትን መለካቱ ትችላላችሁ። እንደዚ አድርጋችሁ አንድ ትጨምርበታለሽ። አሁን እንደዚ አድርጌ ጨማምሬበታለሁ እዚ ጋ ያሉ ቅመሞችን እሱ ጋ አሁን እንግዲህ ማ እዚ ጋ ተተክትኳል ሾርባዬ ብሮኮሊ የሚጨምር ነው ማለት ነው። ከድራው የበሰለ ለጊዜ ድንች እና እንትን የምትበስል በቃ ብሮኮሊውን ጨማል። በጣም ቆንጆ ነው። ይህን ይመስላል። ልሰርቋችን ጀርቡት በጣም ቆንጆ ነው። አሁን እንደዚህ

ዘይት ምን ታገኝ ታላታ ሳምጣ ተጥ ዘይቱ ከዛ በኋላ ቆንጆ ሆኖ ነው የሚወጣላት። ጨረስን ማለት ነው። በጣም ነው። ምን ይመስላል ሾርባችን? እንግዲህ ጨርሰናል ምን እዚጋ ሳላጣ ልንሰራ ነው። ሳላጣ ፈቶች ነው የምንሰራው። እንደዚህ ይመስላል። እዚጋ በጣጣ ሳለን የተጠበሰ እየተጠበሰ እዚጋ ቡጅንጃል እዚጋ ደሞ ድራና፣ እንደውም ሽምብራ አለን። በእኛ ሀገር በቀሎና ሽምብራ አለን። እዚጋ ደግሞ ላይሞን እና በዶንስ አለን። እዚጋ ደግሞ ሮብ ጠሄንያ ማይኔዝ ለሽምብራ እዚህ ጋር ደግሞ ነው ሽንኩርትና ላይሞን የተዘጋጃለን። እዚህ ጋር ደግሞ ከርሳለን፣ ከርስ እዚህ ጋር ሁን ጣሄለኛና ሮብ ነው ያደረግነው። ፍልፍል ሰወል ድምለክ ካሙን እናደርግበታለን። ከዛ በኋላ እንትን እንላለን። ለዛ አድርገን ሶሳችን እንሰራለን። ተከታተሉን። አሁን የምናደርገው በጅንጀልና እንትናችን እያቀላቀልን ነው የምናደርገው አመልካቸው በጣም ኩብሳለን። እዚህ ጋር ያዘጋጀ ነው። ኩብሳለን ኩብሳችን አደረግ። ከዛ ሶሳችን እናደርጋለን። ተመልከቱ። ዋው

አበረታ እኔ ውዶች ያላችሁትም ሁላችሁንም በጣም አድርጌ ነው የማመሰግነው። ባላችሁ በሰላም ሁሉ ሰላም አሪፍ ቢሆን ስትበለኝ እና ባላችሁ አቅም ተባበሩኝ። ሼር እና እንትን እያደረጋችሁ ሰብስክራይብ እያደረጋችሁ፣ የተሳሳተ ነገር ካለ ኮሜንት ላይ አስቀምጡልኝ፣ አያለሁ አስተካክላለሁ።